ቆሜ ከስራ ብዛት የደም ስሬ ፈንድቶ እየተሰፋው ነው የምሰራው። እልክልሻለሁ ግን በቃ እኔ አላቅም ማለት አንድ አመት ልጨምር ብል ልጅ እዛ ጋር እኔ ብቻ አላቅም። ተረጋጋይ አልኩሽ። አሁን ሰው ፊት ብናቀርባት አንዴ፣ መጀመሪያ በሰው በእኛ በኢትዮጵያውያን ብትዳኝ መልካም ነው፣ ለአንዴ ማለት ነው መስከረም በነገራችን ላይ እስኪ ታብታብ አድርጉ ጋይስ፣ በእናታችሁ ታብታብ አድርጎ። መስከረም ጉዳይ ይመስለኛል አይደል? ጊቢ መስኪ፣ መስኪ የምትይው ነገር ካለሽ በይ። ሌሎቻችሁ ግን ታብታብ አድርጉ እንዳታመልጣት መስኪ። ሌሎቻችሁ ሳይለም ሳይለም። እንዴ እንዴት ናችሁ? እና ሰው ሀገር ከሆንሽ ማለት ስደት ላይ ከሆንሽ ለምን ኤምባሲ ሄደሽ ከሻት? አንድ ጊዜ ቆይ፣ ታብታብ አድርጉ ታሪኩን። በጣም ብዙዎቻችሁ፣ ማህሌትም እንደዚሁ በጣም እያወዛገባችሁን ስለሆነ ምን መሰላችሁ፣ አረብ ሀገር ስትሰራ ቆይታ ወደ ኢትዮጵያ ገባች። ወደ ኢትዮጵያ በገባች ሰዓት የራሷ የሆነ ስራ ጀመረች። በዚህ መሀል ሰዎች አደንዝዘው ሎሚ ሰጧት፣ ደነዘዘች። በደነዘዘች ሰዓት ብር ትራንስፈር እንድታደርግላቸው አደርጓ ስምንት መቶ የኢትዮጵያ ሺህ ብር ትራንስፈር አደረገችላቸው፣ ለሰዎቹ ለሌቦች። ከዛ ተቸገረች በጣም በተቸገረች በተሰቃየች ሰዓት፣ ከዛ በፊት በስራዋ ሰዓት የሆነ ሰው ነበር በህይወቷ። ፍቅር ጀመሩ፣ አረገዘች፣ ወለደች፣ እሱ ጥሏት ሄደ። እነዚህ ነገሮች እንዳሉ ሆኖ ገንዘብ ከእጇ ምንም ቤሳቤስቲን ባጣችበት ሰዓት መስራትና መኖር ፈለገች እና እንዳጋጣሚ ጓደኞቿ ለምናት መጪም ሲሏት እሺ ብላ አንቺ ከረዳሽኝ እመጣለሁ ስትላት፣ አንዷ እረዳሻለሁ ተዘጋጂ ካለቻት በኋላ እሷ ከተዘጋጀች በኋላ ተዘጋጅቻለሁ ብር ምናምን ካገኘሽልኝ ቪዛ ካገኘሽልኝ ላኪልኝ ስትላት ብሎ ካረገቻት ያው በቃ ያው አንዳንድ ሰው ላፉ ነው ልርዳችሁ ካጠገ እኔ እዚህ ጋር ያለው የሚላችሁ አንዳንድ ሰው የእውነት እንዳይመስላችሁ። ሶ ይሄንን ካየች በኋላ ሌላዋም እንደዚህ ስትላት እኔ ከዚህ በፊት ቃል ገብተውልኝ እንደዚህ አጉል ስላረጉኝ ስትልኪልኝ ነው የምዘጋጀዋለች። ግን በቃ በአስቸኳይ ነው ቪዛው የመጣላት። መጣች። ከመጣች በኋላ ሰርታ ገንዘቧን ከፈለች፣ ያመጣቻትን የጓደኛዋን ማለት ነው። ይቺ ጓደኛዋ ከጊዜያት በኋላ ብር ተበደረቻት ከዚችው ልጅ የራሷ ዕዳ ከፍላ ከጨረሰች በኋላ ሌላ ብር ተበደረቻት፣ ወደ አምስት ሺህ ድርሃም እሱም ከስንት ወር ልመና በኋላ ከዘጠኝ ወር ነው ምናምን ጭቅጨቃ በኋላ አንድ ሺህ ስምንት መቶ መለሰችላት። የቀረው ብር እጇ ላይ ነው ያው ሶስት ሺህ ሁለት መቶ አካባቢ አልመለሰችላትም። ወደ ሀገሯ መግባት ትፈልጋለች። ልጇን ለስንት አመት ጥላት ነው እዚህ በሰው ሀገር ላይ ያለችው እና አሁን ገንዘቡን ለወንድ ሰጥቸዋለሁ ብላ በግልጽ ለእሷ ነግራታለች። ያኔ የሆነ ፍቅር ይዟት በፌስቡክ የተዋወቀችው ሰው ገንዘቡን በልቶባታል ይመስለኛል። እና ይሄን ነገር ስትጠይቃት ራሴን አጠፋለሁ እያለች ታስፈራራታለች። ገብቷችኋላ ራሴን አጠፋለሁ እያለች ስለምታስፈራራት እሷ ደግሞ ፈርታ ገንዘቡንም መቀበል አልቻለችም። ወደ ሀገሯ መግባት አልቻለችም። ከምንም መሆን አልቻለችም። በነገሩን እኔ ባጭሩና በጣም ባጭሩ ነው የነገርኳችሁ። እንዳጠቃላይ ሀሳቡ ይሄ ነው። ማህሌት፣ ከቅድም ጀምሮ ቀልድ የሚመስል ነገር ነው። ደጋግመሽ ሳይገባን ታብታብ ለምናደርግ ምናምን ያለሽ እኔ ያንቺ ታብታብ በሕይወት የሚለውጠው ነገር የለም። ያልገባችሁ ስላላችሁ ጀስት በቃ። እንዳጠቃላይ ግልጽ ከሆነላችሁ አሁን ወደ ቀጣዩ እንሂድ። አሁን መስከረም ቀጥይናል። እሺ፣ አመሰግናለሁ። ይኸውልሽ እኔም እንዳንቺ እዚህ ሀገር ላይ ስኖር ውጭ ላይ ነበር የምሰራው እና እንደዚሁ ወደ አንድ ሚሊዮን ነበር የተወሰደብኝ በኮዌት አንድ ሺህ ስድስት መቶ ዲናር ማለት ነው። እና እዚህ ኮዌት ኮዌት እኔ ኮዌት ነበር የምኖረው አሁን ማለት ነው። እና ወደ አንድ ሚሊዮን ነው እንግዲህ ወደ ኢትዮጵያ ሲቀየር፣ ወደ አንድ ሚሊዮን ብድር አይደለም እንትን ነው የምሰራው ማለት ውጭ ላይ ስለምሰራ ስራ የምታስገባኝ ደላላ ላይ አስቀምጬ ወደ ስራዬ ነው የምገባው። ማንኛውም ልጆች ሁሉም ነበሩ የሚያስቀምጡት ገባሽ፣ ወርቁ ሁሉ ምናምን እናስቀምጣለን። እና ኢትዮጵያ ኤምባሲ ሄጄ ከስሻት ነው የተያዘችልኝ ማለት ነው። ለምን አንቻት ከሻት ምነው የኔ አባባሌ እንደኔ፣ መስኪ ግን ተከሰሻት፣ ገንዘብሽ ተመለሰ ከስሻት ሻት በሰዓቱ፣ እኔ ሚዲያ ላይ አውጥቻት ነበረ። እና ስሜን ታድስልኝ እና ዘጠኝ መቶ ልስጣት አለችኝ። እኔ ደግሞ ሙሉን ካልሆነ ብዬ አልኳት። ሙሉን እንዴት አትሰጠኝም ብዬ በጣም ተከራከርኩ። ኤምባሲ ቀርባልኝ እና ሰዎችም አግዘውኝ ነበረ፣ እሷን ማለት ነው፣ እንድትወጣ ኤምባሲ እንድትሄድ ማለት ነው እና እኔ የምልሽ አሁን እየከፈለች ነው፣ ቦር ቦር እየከፈለች ነው አሁን። ተፈራ ባይበቃ እኔ እና እሷ ማለት ነው። እኔም የዚሁ አይነት ተጠቂ ነው የልልሽ፣ ፈልጌ ነው። ኦኬ ኤምባሲ ነው ይሄን ያደረገው። ኤምባሲ ያደርጋል፣ ለዜጎች ግዴታው ነው። ይቃማ ኖረሽ አልኖረሽ ግዴታው ነው። ልንገር፣ ሄደሽ ትግስት ትግስት አለሽ ትግስታለሽ። ልጅቷ ይቃማላት፣ አዎ አላት ካለሽ ታዲያ ለምን ፖሊስ ጣቢያ አትሄጂም? ውዴ፣ አንድ ጥያቄ አለኝ። ቆይ አዳምጡ። መጀመር ልጅቷ ስሟንም አልገለጸችም። ለልጅቷ ስም ራሱ እንዲታወቅ አልፈለገችም። ምን ላድርግ፣ ምን ትመክሩኝ ያላችሁ ነው ጥያቄዋ። ኢቨን አጋልጣ መስጠት አትፈልግም እሷን። ምክንያቱም እያስታወሰች ያለችው በፊት በችግሬ ሰዓት ያኔ በተባይና ባይጥ በተወረርኩበት ሰዓት ሕይወት በጨለመችብኝ ሰዓት የገዛ የምወዳት የቅርብ ጓደኛዬ የምላት ስልኳን ብሎክ ባደረገችኝ ሰዓት ይቺ ልጅ ደርሳልኛለች ደርሳልኛለች። በችግሬ ሰዓት አንገቴን ቀና እንዳደርግ ልጄን እንድረዳ ብዙ ነገሮች እንድራመድ ስላደረገችኝ ይቺ ልጅ የሆነ እንዴት ነው፣ ስሟንም ማጥፋት አልፈልግም፣ ስሟንም መበተን አልፈልግም። ገብቶሻላ። ምን ላድርግ ነው እኔ አሁን። በዙሪያሽ ሰዎች ይኖራሉ፣ ባንቺም በእሷም የሚተዋወቁ ኢትዮጵያ ከሆነ ኢትዮጵያ፣ አሁን መጀመሪያ ወደ ትልልቆቹ ከመሄዳችን በፊት ትልልቅ ሰዎች ጋር ከመሄዳችን በፊት ባንቺና በእሷ መካከል ያሉ ሰዎችን ሰብስበሽ የሆነ ነገር አዘጋጅተሽ ጥሪያትና፣ ፕሊዝ ገንዘቤን ስጭኝ። አንቺ የችግሬ ደራሽ ነሽ። አንቺ የክፉ ቀኔ ነሽ። ክፉ እንዲደርስብሽ አልፈልግም። ገንዘቤን ግን ስጭኝ። እኔስ አላሳዝንሽም ወይ? እኔ የልጅ እናት ነኝ። ልጄን ያላባት ነው የማሳድገው እና ገንዘቤን ስጭኝ። በቃ ይሄንን ነው መጠየቅ የምችው። ሲቀጥል እየሰራች ከሆነ እየሰራች ከሆነ ግዴታዋ ነው የአንቺን ገ አሁን ሌላው ቀርቶ ማለት ነው በፖሊስ ማለት ነው በኤምባሲ በምናምን ከሄድን፣ ኤምባሲው ቶታሊ ማለት ነው ደሞዟ እጇ ሳይገባ ዳይሬክት ወዳንቺ እንዲመጣ ማድረግ ይችላል። ኤምባሲው ማዳም ለእሷ ሳይሆን ለሆነ ቦታ አስተላልፋ እንድትሰጥና እዳዋን እንድትከፍል ማድረግ ይችላል። ቀሪውን ጊዜ ማለት ነው። እኔ እዚህ ጋ አሁን ለእኔ ምንም አይነት ቦታ አልሰጠውን ነገር ልንገርሽ፣ ማስፈራሪያዋን ማስፈራሪያዋን ቦታ አልሰጠው። ራሴ ላጠፋ ነው ብላለች። አይደለም እንደዚህ ያለች፣ ለስንት ሰው ነው ያወራችው ይሄን ነገር? ምስክርም ቁጠሪ። ሲጀመር በቃ ይሄ አንደኛ ገብቶሻል አይደል? ለእሷ እኔ አሁን እዚህ ጋር እያረግሹ ያለው ሁሉ ለራስሽ ሳይሆን ለእሷ ክብር ብለሽ ነው፣ ሰው እንዳይሰማባት። እኛ አናውቃትም እንኳን እሷን፣ አንቺንም አናውቅሽ እንጂ ማጋለጥ ብትፈልጊ ብዙ መንገድ አለ ያለሽ ወይ ማራት ነው እሺ ያለሽው ዱባይ ነው፣ ኦኬ። ህግ ያለበት ሀገር። ስለዚህ አሁን አንቺ የምትፈልጊውን ነገር አድርጊ። መጀመሪያ ደረጃ እንዳልኩሽ የቅርብ በምትሏቸው ሰዎች እኔ እንዳናገርልሽ ከፈለግሽ አናገራታለሁ። ማንኛውም ሰው ነው። አንደኛ በእኔና በእሷ መካከል ማንም ሰው የለም። በፊት የወንድሞቿ ስልክ ነበረኝ። ስልኬ ሲበላሽ ጠፍቷል። አሁን አባቴንና አባቴን ወደ እሷ ቤተሰብ ለመላክ ግራ ገባኝ። ለዛ ነው የጠየቁሽ፣ ግን አንቺም አነጋገርም ስለምች እኔ ይውልሽ የመጨረሻ ብር የሰጠዋት ሁለት ሺ ድርሃ ማነው? በኢትዮጵያ ሰባ ሺ ብር ያስገባውላት መጋቢ ማነው? ይካቴት ላይ ነው ታውቂያለሽ? ይካቴት ላይ ስለሆነ ከዛ ወዲህ ጀምሮ በማርያም በቅዱስ ገብርኤል ያለባት በትክክል 3200 ብር ብቻ ነው። ኖ አልሰማሽኝም። በደምብ ይኸውልሽ በ በድርሃም በድርሃም ይኸውልሽ፣ በድርሃም 3900 በኢትዮጵያ 80 ሺ ብር፣ 80 ሺ ብር እና 3900 ድርሃም ያለባት ኦሬዲ ሰምተሻል። ኪራ ጅማ ነው የምትባዩ። ይሄ ነው ያለባት ልጅቷ። መክሰስ የሚቻለው እንዴት እንደሆነ እስኪ ልጠይቅሽ ብዬ ነው። መክሰስ ያው ማዳም ቤት ነው ያለሁት። አንዴ ኤምባሲ፣ አንዴ ሚድያ ላይ ሰው አላገኝም። አማሪ እንትኑ ራሱ ይጠፋብኛል እኮ ጭንቅላት የተነጠዋል። እንትነው ኤምባሲ እንደሚሻል ነው የምነግርሽ ከፖሊስ ጣቢያው ይልቅ። እሺ አሁን አካውንት በሱ አካውንት አይደለም እኮ ያስገባው። ለሙሉ ማስረጃ የምትሉ ሰዎች ማስረጃ አላት፣ ኤቪደንት ቮይስ አላት። የላክሽበትም አልሻል። ደረሰኛ አለ፣ ደረሰኛ አላት እና ያስገባሁት ግን በኢትዮጵያ ባንክ ነው፣ በተለያየ ባንክ ነው ያስገባሁት። በሷስም ደግሞ አይደለም። ወረቀቶች ካሉ አለኝ ወይስ አለኝ ያልኩሽ ደረሰኝ አለኝ። ድምጿም አላት። ድምጿ የአንድ ሺህ ድርሃም ብቻ ነው። የለም ወይስ አለኝ? አሁን አንቺ ሀሳብሽ ምንድን ነው? አባትሽን ወደ ቤተሰቦቿ መላክ ነው የምትፈልጊ? እንደዛ ላደርግ አሰብኩና ነገሩ ተተጋጋመ። ታቂያለሽ፣ ያው የክፍለ ሀገር ሰው ተነጋግሮ መግባባት አይችልም። አባቴ ዝምተኛ ነው፣ ግን በጣም ኃይለኛ ነው እና እዛ ውስጥ መክተት አልፈለግኩም። ማለት እናቴ በሕይወት የለችም፣ ያለኝ መከታዬ እሱ ብቻ ነው። እዛ ውስጥ መክተት አልፈለግኩም እና የወንድሞቿን ስልክ ላፈላልግና ወንድሟን ልጠይቅ። ከዛ በኋላ ወንድሟ ጠይቆ መልስ ከሰጠኝ በኋላ ወደ ሚዲያ እመጣለሁ ብዬ ነው ያስብኩት።